እኔ ብዙ ሰው ይረማመድብኛል ታ ቤተሰብ የምትይው ጓደኛ የምትይው ሁሉም ማለት ነው። ግን ደግሞ እኔ የተለወጥኩትኝ ቤተሰብ እዚህ ሀገሬ ላይ መጥቼ ሰርቼ ነው። ወላሂ ነው የምላቸው። ሰባ አምስት ሺህ ብር ነው እዚህ ስመጣ የጠበቀኝ እና ተጣልቼ ሙላ አውቃለሁ። በጣም መጥፎ ጊዜዎችን ምናምን አሳልፍ አላህ አሳልፎ ፎዋቸው ቀን ፀጽተኛል። ለምን በጣም መልካም ሰው ነው፣ በጣም ቤተሰብን የሚያከብር ሰው ነው። እኔም በጣም ከራሱ በላይ የሚወድ ሰው ነው፣ ሳይበላ የሚያበላኝ አይነት። ኒካ የወረደ ቀን በጣም አዘንኩ። ለምን ወደ ኋላ ይን አየሁኝ፣ መጀመሪያ ያለፉ ደስታ ቀኖች ምናምን ይሉ ትዝ ይለኛል፣ ደውለሽ አዎ ለዚህ ነበረ ምናምን ነገር ብዬ ምናምን ባት ይሻልኩበት ተስፋ ቆርጫለው የወጣሁኝ ቀን ድጋሚ መለሰሽ። እንደማገቢታቂ ነበር። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱላ። እርግጠኛ ነሽ ደህና ነሽ? የዛሬው እንግዳችን ኧረ፣ እኔ ነባር ቤተሰብ ነኝ። እና እንዴት ናችሁ ቤተሰብ፣ ደህና ናችሁ ያላችሁልኝ። ለማታውቁኝ እማማጨቤ ይባላል። አንቺ ነው የማያውቅሽ ደግሞ ቤተሰብ። እና ቤተሰብ ዛሬ ምንድን ነው ይዤላችሁ የመጣሁት መሰላችሁ። እንደዚህ አውርተን እናውቃለን እና አንቺ፣ እንዲህ ቁጭ ብለን አናውቅማ፣ እንደዚህ በስነ ስርዓት እናውቃለን ላስታውስ ነገር ነው በጣም ነው የምናውቀው። በቪዲዮ እንደዚህ ኢንተርቪው አድርገሽልኝ የመርሳ የማስታውስ እንትን በጣም ትልቅ ነው። ኤኒዌይስ በቃ ዛሬ ምንድን ነው ይዤላችሁ የመጣሁት መሰላችሁ ቤተሰብ፣ ስለ ኤክሩ የማታውቁት ነገር ካለ በዛ አጋጣሚ ዛሬ ታውቃላችሁ? ኤክሩ ምን አይነት ልጅ እንደሆነችም ማወቅ የምትፈልጉ ሰዎች ካላችሁ በዚህ መጠይቃት ጥያቄ ይኖረኛል ማለት ነው እና ለመመለስ እኔ ግን አልገመትኩም ነበረ ይህ ነገር ይሆናል ብዬ ብቻ፣ እስቲ ዛሬ እንግዳ አላድርግሽ ብላኛለች እና እንግዳዋ ነኝ ማለት ነው። ጓደኝነቱም ቀርቶ ምንም ቀርቶ እውነት እውነቱን እጠይቃታለሁ፣ ስለ ራሷ እውነቱን ትናገራለች። ምንም አትዋሽ ማሪያ። ቃል ገባ ለሰማይ በመድር ቃል ገባ አለ ብላለች። ትንሽዬ ጥያቄ አዘጋጅቼ ላታለሁ። አይ ትንሽ ነው፣ ስለ ራስሽ ነው። እውነት ነው የምትናገረው። እስኪ ተጽፎልሻል፣ ማየት የለብሽም ነው። ከቀላሉ ልጀምርልሽ። አ እዚች ጋር እናርገው ይህንን አርቅም ሊያዘልሽ ያዩልኛ ከቀላሉ ልጀምርልሽ። እና ቤተሰብ ወደ ጥያቄ ልግባ። ከደስታ ልጀምርልሽ። በህይወትሽ የተደሰትሽበትን ቀን ነገር በህይወትሽ ሆነ ማትረሽ የተደሰትሽበት ቀን ሁለት ቀን ነው። እናቴን ያገኘሁበት ቀን ና የእማማን የወለድኩበት ቀን የወለድበት በሰላም የተገላገልኩ እና አምጥተው ሆዴ ላይ ሲያስቀምጠዋት እስከዛሬ አለ አይኖረ ብዙ እናቶች ነገር አለ። ልክ ምጡ ይጠፋል ይባላል። አራላቆም ረሳት ልክ እሷ ስታያት። ማዘሯን በስንት አመትሽ ነው ያገኘሻል? በአስራ አራት አመት በኋላ አስራ አራት አመት ሙላት ታውቂያትም ነበር ስድስት አመት ላይ አራት አመት ላይ በአራት አመት ትታኝ ሄደች። ከዛን እኔ አስራ ስድስት አመት ላይ መጣች ማለት ስንት ማለት ነው? አስራ ስድስት በአራት አመት ነው በሀያ ነው የመጣች ማለት ነው። አስራ ስድስት ከቆየች አራት አመት አለ በአራት እኔ አሁን ወደ አረባ ሀገር ሊሄድ ስል ነው የመጣቸው፣ የሄድ ደግሞ ነው አራት አመት ነበር ነበር ስትሄድ ከዛ በ16 አመትሽ አረብ ሀገር ሄድሽ። ሶ ከ16 ላይ አራት መቀነስ እኮ ነው። እሺ፣ ስንት መጣች ማለት ነው? እና እኔ አላቃትም። በቃ እስከዛ እድሜ እኔ የእናት ፍቅር አላቅም። ኦሬዲ ወልዳኝ እንደ ተወችኝ ጉዳይ ነው የሚሰማሽ። እኔ አላቃትም፣ አራት አመት እኔ አላስተውልም፣ አላቃትም እና እህቴ የለኝም ወንድም የለኝም ብዬ ነው የማስበው። እናቴ ሁሌ ስበላ ምናምን ነገር የማስበው ብቻ እሷን። በስልክ ካገኘኋት ጊዜ ጀምሮ እስካያት ምናምን በጣም ጉጉት ነበረኝ። ካየኋት ጊዜ በኋላ ምናምን መሄዴ ምናም በቃ አላውቅም ብቻ። ብዙ ካወራኝ የሌላ ታሪክ ነው የሚፈጠረውእና ወደ ሌላ ነገር ልገባ አልፈልግም። እና ሁለት ያው ደስታን አወራና፣ ሁለት ደስታ ነግረሽኛል። ያው በህይወታችን ሁላችንም የሆነ ነገር አይጠፋም። እናዝንበትም የምንደሰትበት እንዳለ ሁሉ የምናዝንበት አለ። በህይወትሽ ከውስጥሽ የማይጠፋ ያዘንሽበት ያዘንጉበት ቃል አለ። መናገር አልፈልግም። አንድ አንዱን መናገር አልፈልግም። ለምን በቃ ማለት ያንን ሰው ማሳጣት አልፈልግም። ሚዲያ ላይ ማን እንደበደለኝ ምናምን ማን እንደጎዳኝ? ማለት የራስ አካል ሰው እንዲህ በባል በምናም ብ ማለት ከአረብ ሀገር ሲመጣ ያጣሁት ነገር አለ። ያ ነገር በጣም ያስቀየመኝ ነገር አለ። እሱም ማውራት አልፈልግም፣ በጣም ያዘንኩበት እና ሌላው ደግሞ ከቢኒያም ጋር ኒካ የወረደ ቀን በጣም አዘንኩ። ለምን ወደኋላይን አየሁኝ። መጀመሪያ ያለፉ ደስታ ቀኖች ምናምን የሉ ትዝ ይለኛል። ደውለሽ አዎ ለዚህ ነበረ ምናምን ነገር ብዬ ምናምን፣ በቃ ሁለት አፊኛለሁ ወላሂ፣ ቪዲዮዋን እያየው ማለት ነው እኔ በዚህ። ስለዚህ ነገር እንኳን ይሄን ትይኛለሽ ብዬ አላሰብኩም፣ ግን እኔ ያኔ ኒካሽ ሲወርድ ቪዲዮሽን እያየው እንዴት እንደነዘረኝ እኔ ነኝ ማቀው ብዬሻለሁ። በጣም ነው የነዘረኝ፣ ለምን እንደሆነ አላውቅም። እንግዲህ ያለ ኃይል የሚሆነው ወደ ሌላ ታሪክ ውስጥ ከተትኩሽ። እኔ አላለቅስም፣ እኔ አላለቅስም። አሁን ጠንካራ ነሽ። እነኛ ያለው ግን አይደለም። እኔ እሺ ሶስተኛው ጥያቄ ማንም ሰው እዚች ምድር ላይ ሲኖር ትንሽ ያው የማን ጉለት ምናምን ይኖር አላ ሰዎች ጋር ስንባል አላህ ሙሉ ያድርገን፣ እንጂ ሙሉ የሰሙሉ ባይኖርም ተስፋ የምንቆርጥበት ጊዜ አለ። የሆነ ሰዓት በቃ ሁሉ ነገር ጭልም የሚልብን ሰዓት፣ ሁሉ ነገር በሰው ተከባን ባዶ የምንሆንበት፣ ተስፋ ብቻ የምቆርጥበት ጊዜ አለ። በህትሽ፣ ተስፋ ቆርጠሽ ታውቂያለሽ ማለት እንዲህ በሳጫለው እናደዳለው እኛ፣ እንጂ እኔ ከዜሮ ነው የምነሳው። ተስፋ የቆረጠ ሰው እኮ ኦልሬዲ ያንን ነገርን ያቆመዋል አይደል? አዎ። በትዳሬ ተስፋ ቆርጫለሁ የወጣሁኝ ቀን ድጋሚ መልሰሽ እንደማገብ ታውቂ ነበር? አውቀዋለሁ። ምንም አይነት ነገር ቢፈጠር እርግጠኛ ነሽ? እውነቴን የምትልሽ ግን በትዳሬ ተስፋ ቆርጬ ወሰኜ ነበር የወጣሁት ማለት እንጂ እንደዚህ በኑሮ በማጣት በማግኘት ደረጃ ምናምን ተስፋ አልቆርጥም። ግን እናድዳለው ቅስሜ ልሰራሽ እንደምታገኝ ታውቂያለሽ? አምናለሁ። በእሱ ከዜሮ እነሳለሁ። ተመልሶልሻል። ወደ ሌላ ስንተኛ ጥያቄ ነው መሰለሽ? አራተኛ። ትንሽ ነው የቀረሽ። ሰዎች ስንባል ያው ጥፋት እናጠፋለን አይደል? ጥፋት የማያጠፋ ሰው አለ ብዬ አላስብም እውነቱን መሳቅ ምንም አይቻልም። ቀጥታ የጥሹ መመለስ ላይ አዎ፣ አውቃለሁ። መጀመሪያ ላይ ቤተሰብ ለኔ የሰጡትን ልጅ ታቂያለሽ አደለ? ስም መጥረት ምናምን ነገር አልፈልግም እና እሱን የተውኩበት ቀን እሱን አልፈልግም ያልኩበት ቀን ጸጽተኛል። ለምን በጣም መልካም ሰው ነው። በጣም ቤተሰቤን የሚያከብር ሰው ነው። እኔም በጣም ከራሱ በላይ የሚወድ ሰው ነው ሳይበላ የሚያበላኝ አይነት ሰው ነው እና ሴቶች ስንባል የሚወደልን አናቅም፣ የሚያስብልንን አናቅም። የሚረግጥን ዱርዬ የሆነ የሆነ ቤተሰብን ማከበር ምናምን ምላስ ያለው ብዙ የሚያወራ ምናምን ነገር ልጅ ስትሆኑ ማለት ነው፣ አፍላ ስትሆኑ እና ያ የገባኝ አሁን ትንሽ በሳል ከሆንኩኝ በኋላ ሁሉንም ነገር ካየሁኝ በኋላ የሚጸጽተኝ ህይወት ያ ነው እና ስህተት ሰርቻለሁ። እሱን እምቢ ያልኩበት ቀን እና ልጄን አባት ይሻልኩበት ቀን ይጸጽትሻል። በጣም በጣም በጣም ነው የሚጸጽተኝ። ለምን ስህተቴ ነው በቃ። ለምን አንደኛ እኔም አልከበረበት ነው እናቴ የማትከበርበት፣ ቤተሰብ የማይከበርበት ነው። ለትዳር ቦታ የማይሰጥበት ነው። ቦታ ሲባል መውደድ፣ ማፍቀር ምናምን እኮ አይደለም። ጊዜ ቦታ ሰተሽ ጊዜ ምናምን አይደለም። ግን ለትዳር ተጨንቀሽ፣ ወጥተሽ፣ ሰርተሽ ለለውጥ ጎዳና የምታስቢ ከሆነ ይህ ነገር ትዳሩን ይወዳል፣ ትዳሩን ያስባል፣ ለትዳሩ ይጨነቃል፣ ነገር ለተሻለ ኑሮ ለልጆቻችን ያስባል ብለሽ ትሳሽለታለሽ ማለት ነው። ነገር ግን ትዳር አንድ ሰው ሸክም ላይ ብቻ ሲሆን በጣም ነው የሚከብደው። ለዛ ያ ሰው የሆነ ቀን ይደክመውና ይተዋል ማለት ነው። ችላ ይላል። ገባሽ? ለዛ ሀምሳ ሀምሳ ተጋግዞ ሲሆን ትዳር ጥሩ ነው። ያ ነገር ስላልነበረው ይጸጽተኛለሁ። እሺ፣ በአሁኑ ትዳርሽ ደስተኛ ነሽ? ደስተኛ ነሽ በህይወትሽ? በትዳርሽም በህይወትሽ ሙሉ ባለሽበት ህይወት፣ እውነት እውነቱም አንዳንድ ነገሮች አሉ ማያስደስቱ፣ አንዳንድ ነገሮች ደግሞ አሉ የሚያስደስቱ ማለት ነው። ማለት አዎ፣ አለ በህይወትሽም በትዳርሽም፣ አይደል ያልሽኝ ስልሽ፣ አሁን ለምሳሌ ህይወትን አይተሸዋል። ምሳሌ አሁን እኔ የማላቀውን ፍቅር ምናምን የሚሰጠኝ አይነት ሰው ነው የሚያወራ፣ የሆነ ቦታ የሚሰጥሽ፣ ጊዜ የሚሰጥሽ ምናምን ሰው አለ። እንደዛ አይነት ሰው ስለሆነ የሚመክረኝ አይነት ሰው ስለሆነ፣ አዎ ደስተኛ ነኝ እና በእናቴም ደስተኛ ነኝ፣ በልጅ ደስተኛ ነኝ። በአንዳንድ ነገሮች ደግሞ ደስተኛ ማትሆኑበት አጋጣሚ አለ። ግን ሁሉም ነገር እንዲስተካከል ደስተኛ እንድንሆን ምናምን ድ አድርጉልን። አለቀ አለቀ። እ ስንተኛ ጥያቄ? ስድስት አንድ ነው የሚቀር። ተገላገል። ባንቺ ጥፋት፣ አሁን ለምሳሌ በራሳችን ጥፋት የሚሆን በሰው ጥፋት ምናምን ብዙ ሰው ሊሆን ይችላል። ባንቺ ጥፋት ሰዋች ታውቂያለች ስልሽ አሁን ለምሳሌ እኔ የሆነ ነገር አንቺን ባደርግሽ ላይክ አንቺ ላይ ፋውል ባደርግ በእኔ ጥፋት ነው አንቺ ትትሽኝ ሄደሻል። በአንቺ ጥፋት በእኔ ጥፋት ነው ማለት ነው አንቺን ያጣሁሽ። ላይ ልክ እንደዛ የሆነ ፋውል ሰርተሽ ሰው ላይ ሰዋተሽ ታቀልሽ በራስሽ ጥፋት የኔ የምትሁን ሰዋተሽ ታቀልሽ በራስሽ ጥፋት ማለት እንዲህ። በሳል ባለመሆኔ የቅድሙን ህይወት ነው እኔ ምንም የሚጸጽተኝ ህይወት የለም ማጠፋውት የምለው ገባሽ? እንዲህ ሰውን ገፍቼ ምናምን እንደዚህ አጥቼው ምናምን አላውቅም። ለምን የጥፋተኝነት ስሜት እኔ ጋር ካለ፣ ካጠፋሁኝ፣ ካመንኩኝ ጥፋቴን ካመንኩኝ ለይቅርታ ክፍት ነው በሬ ማለት ገባሽ። ያ ነገር ስላለ በእርግጥ ወደኋላ ላይ መለስ ይችላል፣ ያ ሰው እንደ በፊቱ ላይሆንልሽ ይችላል፣ አደለ። ነገር ግን በራሴ ጥፋት ከሆነ ይቅርታ እላለሁ፣ ያንን ነገርን ለማስተካከል ሞክራለሁ። በራሴ ጥፋት አጣሁትኝ የመለው ባለማወቅ፣ በማወቅ አይደለም ባለማወቅ። ቀድሞ ህይወቴ ያልኩሽ እኮ ከቢኒያም በፊት ቤተሰብ ለኔ ያጨኝ ሰው ነበረ። ታጫለሽ አንቺ እና እሱን አልፈልግም ብዬ ነው ወደ ልጅ አባት ህይወት ውስጥ የገባሁትኝ አይደለ። ያንን ነገርን ያጣሁትኝ ትንሽ ምክንያት ናቸው ማቴያቸው ነገሮች የሉ እነዛ ነገሮች ብቻ ስለተፈጠሩ ማስተካከል እየተቻለ እያለቀሰ ምናምን ነገር ገባሽ እያወራኝ ምናምን እኔ ያለማዳመጥ ልጅነትም አለ። ያንን ነገር ምናምን ነገር ያጣሁትኝ በራሴ ጥፋት ነው። ለምን መነጋገር ምናምን የሚባለው ነገር አላውቅም። የሆነ ብቻ የሆነ በሳል ያልሆነ አይምሮ በቃ እንደዛ ምናምን ነገር ላይ ያጣሁት ሰው አለ። ያው በጣም መልካም ሰው፣ አሁን አግብቶ የሁለት ልጆች አባት ሆኗል። ለሱ በጣም ትልቅ ምኞቴ ነው የምመኝለት፣ የተስተካከለ ኑሮ፣ ጥሩ ትዳር ጥሩ ልጆችን አይቶ ምናምን በቃ እረፍ ብሎ እንዲኖር መመኛለት። ናሳክሽ መልሶችሽ እንዳለ ግን ሀቂቃ አልጠበኳቸውም። እውነት ለመናገር እኔ የጠበኩት ሌላ ነው፣ እሷ የመለሰችልኝ ግን ሌላ ማለት አይ ስልሽ አንቺም የሚሰማሽ እኔ የራሴ ግምት አለ እንዲህ ልት ለኝ ትችል ይሆን ምናምን ብዬ የማስባቸው ነበሩ። ግን አይገርምም፣ እኔም ልክ እንደናንተ እንግዳ ነው የሆንኩት ለያንደንደ ለሰማሁት ነገር። እሺ ከራስሽ ባህሪ የምትጠዩ ባህሪ አለ? ከራሴ ባህሪ የምጠላው ሰውን ያስከፋል ይሄ ባህሪ ምናምን፣ አሽ አንቺም ታውቂዋለሽ፣ ያንን ባህሪ የሆነ በቃ ከተናደድኩኝ እውነተኛ ስሜቴን ነው የምገልጸው። ያስከፋሻል አያስከፋሽም፣ አላቅ ዝም ብዬ ነው የማወራው። እና አንቺን የሰደብኩበት ቀን የለም። በቃ በጣም የሚጸጽፍ ሲቀጥል ደግሞ በቃ ስናደድ የማወራውን ነገር አላቅ ዝምብዬ በነገራችን ላይ ቤተሰብ ስትናደድ ማለት ነው ወይ ሮጣችሁ መሄድ አለባችሁ ምናምን እንደዛ ካልሆነ ምን በጣም ከባን ነው ሀቂቃ፣ والله የምር ነው የምር ማለት ነው። እና እኔ ተደዳውት በቃ ነገር አንቺ አጠገብ አለ መምጣት መራቅ፣ ምክንያቱም ይሁን ነገር በተናገርሽ ቁጥር ሰው የማይደለው የሆነ ነገር አንቺ ጋር ይቀመጣልና ተሻል በቃ አልፈዋልና የመጨረሻ ጥያቄ ልጠይቅሽ። ስደትን ለምን መረጥሽ ስትሄጂ ወደ አረብ ሀገር? እኔ እዚህ ሁኔ ሰርተሽ ምናምን ለወጣትሽም ነበር። እንዳልኩሽ እኔ ያው ከእናቴ ጋር አይደለም ያደርኩት፣ ከአባቴም አይደለም፣ ከአያቴ ነው። ግን ደግሞ በጣም ደስ የሚል አስተዳደግ እያደርኩኝ ምናምን ነገር መጨረሻ ላይ ግን የሆነ ሻይ ቤት ምናምን ነበረ። እና በጣም ነው የምሰራው። በጣም ማለት ነው። እና ከዛን ትምህርት ቤት ላይ ጽድት ብያል፣ አልመጣም ነበረ። የሆኑ ጫናዎች ምናምን ነገር ነበሩ። ሰው በድለኛል እያልኩሽ አይደለም። ግን በቃ አርፍጄ ምናምን እየተመታው የነበረ ምጋባ ወንደ ወንድ ነበር ትምህርቱላ፣ እስኪ ያስጠላኝ ድረስ ደረሰ ማለት ነው። ከዛን አረብ ሀገር ሄዳለሁኝ አልኩኝ ማለት እዚ፣ አሁን እየተማርኩኝ አለ በጣም እየደከመኝ እየለፋውኝ ነው። ስደክም ደግሞ ገንዘብ ምናምን እያገኘውኝ አይደለም፣ ንፅህናይንም እየጠበቁኝ አይደለም። ገባሽ? ከዛን ብዙዎች ደግሞ በእኔ እጅ ያሉት ምናምን ወደ አረብ ሀገር እየሄዱ ነው። ከዛን ለምን አልሄድ ምናምን ብዬ እኔም ወሰንኩኝ ማለት ነው። ገባሽ? ከዛን ልሽ ወደ ፓስፖርት ምናምን ማውጣቱ ጀመረ። ግን በሳል አደላሁም ምንም አላውቅም። ኢቨን እንኳን ሲሄድ እዛ እንትን ይለኝም ቡክ ማለት ነው የባንክ ቤት ቡክ አለ ስንት ምን ይሰራል ቸገረኝ። ላልኝ ምናምን ብር ከመስጠት በኋላ አይደለም፣ ገባሽ እዛ በቃ ሶስት አመት ከስድስት ወር ምናምን የሰራሁበት ምንም ነገር ሳሊዝ ማለት ነው አጠቃላይ ይቆይ ይሆን ዘጠኝ አመት ከዘጠኝ ወር ያን የአስር አመት በይሆ፣ ግን ያንን እንዳለ እድሜን የጨረስኩ ለእናቴ ስመጣ እዚህ መቶ ሺህ ብር ብቻ ነበር አካውንት ላይ። ከዛ ወላ ራሱ ጎደለል ወላሂ እንጂ የሁሉ አመት አስር አመት ሙሉ ሰርተሽ እዚህ ላይ መቶ ሺህ ብር ነው። ይሄንን ቤት ሳሰራ እንዳለ ብር ሌላም ሌላም ነገር ብር ብቻ ብዙ ታሪኮች አሉ። ይሄ እንደዚህ ግን ይሄ የምሰማው በነገራችን ላይ ወላሂ እና አስር አመት ሰርቼ መቶ ሺህ ብር ነው መጣሁት ከባድ ነው። እኔ አውቃለሁ። በጣም ብኩነሽ እዛ ሁኜ ብኩንነት አይደለም ቤተሰብ የሆነ በቃ አሁን ለምሳሌ አረብ ሀገር ላሉ ሰዎች ማለት ነው። ወላሂ ሀቂቃ ምሬነው። ማንም ሰው የሚወዳችሁ ሲኖራችሁ ነው። የሆነ ቲክቶክ ላይ ሰምቻለሁኝ። መተሽ አንድ ሳምንት በጣም ነው የሚንከባከብሽ ፋሚሊሽ፣ ማንም ቤተሰብ ይነጠፍልሻል። ከዛ እስኪ ሁለት ወር ሶስት ወር እንደ ማታ ሂጂ ይወቁ ተመልሰሽ ወላ ቼክ አያደርጉሽ ምክንያቱም አንደኛ ማለት ነው አስር ዓመት ስለዚች ጋ አሁን ጠለ ቤት ኮንተራት ቤት ሲሰራ ማለት ነው እንትን ስልክ ምናምን አይፈቀድልኝም። ኢንተርኔት ምናምን የለም። እኔ የምደውለው ካርድ ገዝቼ በራሴ ገንዘብ የቤት ስልክ ላይ ያለ እሷን ታስገቢና ነው የሚደውል ወደዚህ ማለት ነው። ሲቀጥል ደግሞ ይሄ ብላክ ማርኬት ምናምን የብላክ ማርኬት ብር ምናምን ሀዋላ አለ አይደለ፣ እሱ የለም። በባንክ ነው የምልከው። የወር ደሞዜ ሶስት ሺ አምስት መቶ ምናምን ብር ነው አየሽ። ልክ አሁን ሶስት አመት ከስድስት ወሩ ማለት ነው እንደዛ ነበረ ሳረገ ነበረ፣ ገባሽ። ከዛ በኋላ ጠፋ ሆኝ ማለት ነው ጠፍቼ ነው ይሄንን መሬት እንደምን ብዬ ያዝኩላት ቤቱን ያሰራ ሁቴኝ፣ ገባሽ እንጂ ከዛ በፊት የነበረው የኔ ሶስት ዓመት ወንበር አሰሪ፣ ሳጥን አሰሪ፣ ቲቪ ግዢ ምናምን እያልኩኝ ለእናቴ ነበረ ብር እናመለከው ማለት ነው ገባሽ። እና አሁን የሚሄዱ ልጆች ናቸው በጣም ተጠቃሚ። የመጀመሪያው ይጠፋሉ እያሉ ይይዙናል ምናምን ገባሽ። መውጣትም የለም ሹፌር ምናምን ቤት ድረስ መጥቶ ብርሽን ተቀብሎ ምናምን፣ አሁን በራሳቸው ምናምን ራይድ ያስጠሩና ይልካሉ በሀዋላ ብር፣ ብራቸው አሪፍ ነው ማለት ነው። ከዛም የሚከፈላቸው ተጨምሯል። ሲቀጥልም ደግሞ አሁን በራይድ አስልከው ምናምን ስለሚያስልኩ በሀዋላ ስለሆነ በባንክ ስላልሆነ ስለማይቆረጥባቸው አሪፍ ነው አየሽ። እድልም የለም ሰው ቁጥሩን ነው አሁን ላይ የሚያየው ማለት ነው። የአስር ዓመት ሰርታ ምንም የላት ምናምን፣ ያንን ነው የሚያየው ገባሽ። አሁን ተረዳሽኛ? ከዛን ከዛ ወጥቼ ደግሞ ሶስት አመት ከስድስት ወር ከዘጠኝ አመት ከዘጠኝ ወር ስንት ይቀነሳል ማለት ነው? አራት አመት ከምናምና አራት አመት ከምናምን ነው ሰርቼ ሂጄ እዛ ጠፍቼ አረብ ሀገር ላይ ቤት ተቃጥሎብኛል። ያቃለን የተኝቼ እንደዚህ ኮንቴነር ውስጥ ገባሽ? በጪስ ምናምን ታፍኜ ምግብ የሌለበት ገብቻ ቃለው። ቀውስ የሆነበት ቤት ገብቻ ቃለው እንደዚህ ከደረጃ ላይ ምናምን ተወርጉሬ አውቃለሁ። ገባሽ ብዙ ፈተናዎችን አሳልፊያለሁ። ያረባት ደሞዝ ምናምን ተቀምቼ አውቃለሁ። የሰራውበት ምናምን ሳይሰጠኝ ወጥቼ አውቃለሁ። ብዙ ፈተናዎችን አይቻልም። ሳልነግራትን የመጣሁት መቶ ሺህ ብር አስቀምጪ ብዬሽ፣ በእሱ ላይ ራሱ ጎድሎ ምናምን እዚ የመጣሁት ገባሽ። ግን እኔ አላህ እንደሚያደርግልኝ አድርጌለት ለሱ ተገዝቼ አላውቅም። አላህ ያንን ነገርን እንዲሰጠኝ እፈልጋለሁ ሰው በቃ እሱን ሲያምልክ ምናምን ነገር ሳይ እኔ እሸማቀቃለሁ። ገባሽ ግን ደግሞ እኔ ለዛ ነገር አላህ ብቁ ያድርገኝ። እኔ ሰዎች እኔን እንደበደሉኝ አይደለም። ገባሽ በሬ እንደዚህ ክፍት ነው አደለ የሆነ ብቻ እኔ ብዙ ሰው ይረማመድብኛል። ጣ ቤተሰብ የምትዩ ጓደኛ የምትዩ ሁሉም ማለት ነው ግን ደግሞ እኔ የተለወጥኩትን ቤተሰብ እዚህ ሀገሬ ላይ መጥቼ ሰርቼ ነው ወላሂ ነው ምላቸው ሰባ አምስት ሺህ ብር ነው እዚህ ስመጣ የጠበቀኝ እና ተጣልቼ ሙላ አውቃለሁ በጣም መጥፎ ጊዜዎችን ምናምን አሳልፌያለሁ ግን አላህ አሳልፎ አልሰጠኝም በቃ እዚህ ሰራሁኝ ሚዲያ ላይ ብዙ ተንቀሳቀስኩ ብዙ እና እሱ እሱ ነው እኔን ነው የጠቀመኝና እንድለወጥ ያደረገኝ አሁን ለማልቀስ ምናምን አይደለም ብቻ አልሐምዱሊላ ሰው እንደ ሰው አይደለም አላህ በቃ እና በቃ ይክራ ማለት በጣም ብዙ ቻሌንጆችን አይታዚ እንደደረሰች አውቃለውና ለዛ ምን ሆነ የእሷ ነገር በጣም የሚያገበግበኝ ለዛ ነው እኔ እንደምፈልገው አይነት ሰው ሆና እንድትኖር ምናምን የምፈልገው ምፈልገው ሀቂቃ ወላሂ የምሬን ነው። እና ብዙ ማለት ነው አብረን ስንማሩ እንኳን ደህና ልብስ ለብሳ መታጣቅም ወላሂ የምሬን ነው የምላችሁ። እኛ ዘንጠን ምናምን ስንሄድ በቃ እጇ ላይ የሆነ የሆነ ነገር እበት ምናምን ምናምን አላጣም። የሆነ በቃ አላ ዝም ብሎ በቃ ትምህርት ብቻ መማር ስላለበት የሚማር ሰው ላይክ እንደዛ ነው ያለት ህይወት እናሳልፍ ይመጣችሁ። እንደዚህ አይነት ዋጋ የከፈለ ሰው ደግሞ አር ማረፍ አለበት። በቃ እና አስር ዓመት ለአረብ ሀገር ለፍታለች ምናምን እና በቃ ፎይ ብላ መኖር የሚገባት ልጅ ነበረች። ግን ደግሞ በአላህ ተስፋ አይቆረጥም። ኢንሻአላህ ሁሉ ነገር ይስተካከላል ብዬ አስባለሁ። እና በብዙ ምክንያት በብዙ ነገር ምርቃት ሰው ነበርኩኝ ምን እንለያየ አይነት ሰዎች ነበረ ወላሂ የምሬ ነው የምላችሁ እና በጣም እኔና እሷን ለመለያየት በጣም ብዙ ጣውረዶች ተኪደዋል። በጣም ረጅም ሩቅ ተኪደዋል። ግን ደግሞ አንዳንድ አላህ ያጣመረውን ሰው ልጅ አይለየው የሚባለው፣ እኔ በኢክራም ነው የየሁት ወላሂ የምሬን ነው። እና በጣም ብዙ ትቻት የሚሄድበት ነገራቶች፣ አጋጣሚዎች ነበሩ። ግን ኢክራም እንዳልኳችሁ ትታቻት የምትሄዱለት አይነት ሰው የለም። ከእናቷ ውጭ ብቸኛ ናት በቃ በምንም ነገር ማለት ነው። ሰው ልጅ ደግሞ ይሄን ያህል ብቸኛ ሲሆን በጣም ያሳዝናል። ወላሂ በጣም ሰው ታምናለች፣ ሰው ትወዳለች። ካላት ነው ምላችሁ። ለምን እንደማትለወጥ ታውቃላችሁ? ሌላ ምንም አይደለም ታገኛለች ሰው ልጅ በቃ ማንም ሀብታም ማግኘት ከነዛ በላይ ልታገኝ ትችላለች። ይክራ ግን ተቸግሮ መጥቶ እጅ ባዶ አይመለስም። እኔ በጣም ነው የምቆጣት። እንደዚህ እንደዚህ እኮ ይክሩ ምናም ስላት ብር ያላትን የምታደርግ ሰውናት ና ተያትለ ወጪም ተይቅርብሽ ምንላት አለሁኝ። እና ግን በቃ አንዳንዴ አላህ የሰጣችሁን ተሰጦ ምንም ማድረግ አይቻልም። ግን መቀየር አለብሽ። ከዚህ በኋላ ብዙ አላፍትና አለብሽ። ከማማም አልፎ ሌላ አደለ እና ለዛ ስትይ ጠንካራ መሆን አለብሽ፣ ብልጥ መሆን አለብሽ። ብልሁኝ በቃ አለቀ እና አረብ ሀገር ያላችሁ ሴቶች፣ በዚህ አጋጣሚ እህቶቼ የምላችሁ ነገር ከአረብ ሀገር ስትመጡ አቅማችሁ፣ በፊት የነበረ አቅም አይሆንም። ወላሂ ሽባ ነው ምትሆኑት። እኔ በእናቴ አይቻለሁ። የእኔ እናት አሁን ትንሽ መጓዝ አትችልም። እና በቃ እናቴ መሄድ አትችልም፣ ምክንያቱም እዛ ተጎድታ ነው የመጣችው፣ አረብ ሀገር ማለት ነው እና በቃ ለምትለፉለት አላማ ማወቅ አለባችሁ። ለሄዳችሁበት ነገር ማወቅ አለባችሁ። ይ አስር አመት ከዛ በላይ እኔ እንጂ አላቅም የምትሰሩም ልትኖሩ ትችላላችሁ ግን ምንድንነው ያተረፋችሁት? ምንድንነው የሚያግዛችሁት? ቤተሰብ አላችሁ የሚረዳችሁ ምናምን በቃ ይህን ማሰብ አለባችሁ እና ለሄዳችሁበት አላማ ማወቅ አለባችሁ። አላህ ከእናንተ ጋር ይሁን። ሳናስበው ወደ ሌላ ነገር ገባን። ወላሂ እንደዚህ ነገር ውስጥ እገባለሁ ብዬ አላሰብኩም ነበረና ሪል ደግሞ ላይፏን ማወቅ ስለፈለኩ ነው። ልክ ከናንተው ጋር ማለት ነው። ያው ስለኛ ነገር ሁሉ ነገር ታውቃላችሁ። ከናንተ ምን የሚደበቅ ነገር የለም። ለዛ ነው እና ይህ መጨረሻን ጥያቄ ልጠይቅሽ፣ የምትሰራው ሁሉ ውሸት ነው፣ የምታደርገው ሁሉ ውሸት ነው ምናምን ይሉሻል። አብዛኛው ሰው ምን ታያቸዋለች? የምሰራው ሁሉ ነገር ውሸት ነው፣ ድራማ ነው ምናምን ይሉሻል እና እውነታውን እኛ በአቅራቢያሽ ያለን ሰዎች እናውቃለን። ስለ ጠላትሽ ስለማይወዱሽ ስለአንቺ ውድቀት የሚመኙ ሰዎች አይደለም። በቃ ካመኑ ይቤን ካላመኑ አይቤን። ምንምለው ታታሽ በዋሽም ባልዋሽም እነሱን የሚጎዳ ነገር አይደለም ያደረኩት። ኪሳቸውን፣ አእምሯቸውን የሚጎዳ ነገር አይደለም በዋሽም ባልዋሽም ነው። ጥላትና ምነው የሚከተሉ ከሆነ እሱ ልክ ነው ማለት ነው። በቃ ይሄን ያህል አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አድርሱ ሰላማችሁ።